እነሆ በሰው ልጅ ታሪክ ውስጥ ከተመዘገቡት ታላላቅና አስደናቂ ተአምራት መካከል በምድራዊ ምክንዮ የማይለካና ከሰው ልጅ አእምሮ በላይ የሆነ አንድ ክስተት አለ። ይኸውም ሸቀሶድር ወይም የነብያችን ደረት ከአንዴም ሁለት ሶስቴ መቀደድ ሲሆን በውዱ ነብያችን ህይወት ውስጥ የተፈጸመው መለኮታዊ ተአምር ነው። ምናልባትም ይህንን ታሪክ ስንሰማ አእምሯችን ወደ ምድራዊ የቀዶ ጥገና፣ ወደ ህመምና ስቃይ ሊወስደን ይችላል። ነገር ግን እውነታው ከዚህ ፈጽሞ የራ ማሳቅና እጅጉን አስደናቂ ነው። እነሆ ከዕለታት በአንዱ ቀን በበኒ ሳዕድ ሸለቆ ውስጥ ፀሐይዋ በለሰለሰ ሙቀቷ ምድርን በምታሞቅበትና የንፋሱ ሹክሹክታ የሳር ቅጠሎችን በሚያርገበግብበት ወቅት በዚያችን ንጹህ ምድር የህፃናት ንጹህ ሳቅ እንደ ጅረት ውሃ በሚንቆረቆርበትና የልጅነት ጨዋታ ድንበር በሌለው ደስታ በሚከወንበት ሰዓት ላይ እብያችን ገና በለጋ እድሜያቸው ከጡት እናታቸው ከሃሊመቱ ሳዕድ እያህ ልጆች ጋር ከግልገሎች ጋር እየተሯሯጡ ለስላሳው አፈር ላይ የ ያልወረቁ በመጫወት ላይ ነበሩ። ታዲያ በዚህ ሰላማዊ ቅጽበት ውስጥ ድንገቱን የሰው አይን አይቶት የሰው ጆሮ ሰምቶት የማያውቅ አንድ አስደናቂ ነገር ተከሰተ። እነሆ ከየት እንደመጡ ሳይታወቅ ሁለት ግርማ ሞገስ ያላቸው ሰዎች በሕፃናቶቹ ፊት ተገለጡ። ያኔ የለበሱት ልብስ ከአዲስ በረዶ የነጣ የምድር አቧራ ያልነካውና ና የፀሐይን ብርሃን የሚያንጸባርቅ ሆኖ ቁመናቸው ግርማን የተላበሰ ፊታቸው ላይ የሰፈነው ብርሃን እርጋታ ከዚህ ዓለም ሰዎች ፈጽሞ የተል ያለያ ግርማቸው ልብን የሚሰነጥቅ ነገር ግን ሰላማቸው ነፍስን የሚያረጋጋ አይነት ነገር ሲሆኑ፣ እነርሱም በአላሁ ተዓላ ትእዛዝ የተላኩት መልአኩ ጅብሪልና ሚካኤል ነበሩ። ታዲያ ይህንን ድንገተኛና መለኮታዊ ገጽታ የተመለከቱት የሃሊማ ልጆች የደስታ ሳቃቸው በቅጽበት ወደ ፍርሃት ጩኸት ተለዋውጦ፣ የጨዋታ ስሜታቸው እንደ ጉንበን ልባቸው በድንጋጤ ወዲያውኑ ተመታ። ከዚያም ሁለቱ መላይካዎች ነቢያችንን አለህ ሰላቱ ወሰላም ገና በአራት ዓመታቸው ላይ ሳሉ ከልጆቹ መሀል ለይተው ወደ ዳር ወስደው አስተኟቸው። ያኔ አብረዋቸው ሲጫወቱ የነበሩት ልጆች አይተውት የማያውቁትን ክስተት ሲመለከቱ እጅጉን ደንግጠው እንደተበተነ አዋፍ መንጋ ሆነው መሐመድን ሁለት ነጫጭ የለበሱ ሰዎች ሊገድሉት ነው እያሉ እየጮሁና እየተንሰቀሰቁ ወደ እናታቸው ጎጆ በፍጥነት ሮጡ። ያኔ ጓደኞቻቸው ባዩት ነገር ደንግጠው ሲሮጡ፣ ነብያችን ግን እዚያው ሆነው በፍርሃት ከመራድ ይልቅ አይኖቻቸው በንጹህ ጉጉትና መረጋጋት ተሞልተው ወደ እርሳቸው የተጠጉትን እንግዶች ይመለከቱ ጀመር። ያኔ መልአኩ ጅብሪላ አለይሂ ሰላም ወደ እርሳቸው ሲጠጋ እንቅስቃሴው ኃይል ያለው ሳይሆን ፍቅርና ርህራሄ የተሞላ ልክ አንድ አባት ልጁን ሊያባብል እንደሚቀርበው አይነት ነበር። ከዚያም በብርሃን በተሞሉ እጆቹ የፍጥረታት ሁሉ አለቃ የሆኑትን ህፃን በእርጋ ተያዛቸው። ከዚያም ቀስ አድርጎ ለስላሳው ምድር ላይ ሲያስተኛቸው፣ ምድሪቱ እንኳን ይህን ታላቅ ክስተን ለማስተናገድ የተዘጋጀች ትመስል ነበር። ውድ አድማጮች ሆይ አሁን ለቅጽበት ሁሉ ነገር እርሱና በአይነ ህሊናችሁ ይህንን ተአምር ለመመልከት ሞክሩ። እነሆ ታላቁ መልአክ ጅብሪል አለይሂ ሰላም ያለምንም ምድራዊ መሳሪያ ያለምንም ስለትና ምላጭ በንጹህ መለኮታዊ ኃይል የነቢያችንን አለይሂ ሰላቱ ወሰላም ደረት ገና በለጋ እድሜያቸው ገና በአራት አመታቸው ላይ ሳሉ ሰነጠቀው። ነገር ግን ይህ መሰንጠቅ ደምን ያፈሰሰ ስጋን የቆረጠ ህመምን ያስከተለ ሳይሆን አንድ ውድ መጽሐፍ እንደሚገለጠው ወይም የተዘጋ መስኮት ለብርሃን እንደሚከፈተው አይነት ይነግዳት ነበር ከዚያም ጅብሪል አለይሂ ሰላም እጁን ወደ ነብያችን ወደ ተከፈተው ደረት ውስጥ አስገብቶ ያለምንም ችግር ትንሿንና በንጽህና የምትመታው ልባቸውን አወጣት አስባችሁታልን ያኔ የሰው ልጅ የሕይወት ምንጭ የሆነችው ልብ በእርጋታ ከቦታዋ ወጥታ በመላእኩ ብርሃናማ እጆች ላይ ተቀመጠች ከዚያም ታላቁ መልአክ ጅብሪል አለይሂ ሰላም የዓለማቱን እዝነት የነቢያት ሁሉ መደምደሚያ የሆኑትን የወዱን ነብይ ልብ በብርሃን እጆቹ ላይ እንደያዘ ተአምሮ ወደ ላቀደረ ጃ ተሸጋገረ። እነሆ ከንጹህ ልባቸው ውስጥ ልክ ንጽት ካለ ወተት ላይ አንድን ጉድፍ እንደሚለይ አንዲትን ጥቁር ነጥብ የረጋ ደም የምትመስልን ነገር በጥንቃቄ ከልባቸው ላይ ለይቶ አወጣ። ከዚያም ይህንን ጥቁር ነጥብ ወደ መሬት ወርውሮ ድምፁ በሰማያዊ ግርማ እያስተጋባ ሙሐመድ ሆይ፣ ይህ ካንተ ውስጥ የሰይጣን ድርሻ የነበረው ነው አለ። ከዚያም ጅብሪል አለይሂ ሰላም በወርቅ ሳህን ይዞት የመጣውን የተቀደሰውን የዘምዘም ውሃ አቅርቦ ቅድስት ልባቸውን በዚያ ውስጥ ደጋግሞ አጠበው። ይህም በንጽህና ላይ ንጽህናን፣ በብርሃን ላይ ብርሃንን እየጨመረ ልባቸውን ለመለኮታዊ ጥበብና እምነት መቀበያነት ፍጹም ዝግጁ አደረገው። ያኔ ልክ አዲስ እንደተፈጠረች ያስመስሎ ካነጻትና ካበራት በኋላ ከነ ክብሩ በክብር ወደ ቦታዋ መልሶ ሲያስቀምጣት፣ ወዲያውኑ የተሰነጠቀው ደረታቸው ያለምንም ጠባሳና ምልክት ቅጽበታዊ በሆነ መለኮታዊ ኃይል ተጠገነ፣ ተገጠመ። ባይገርማችሁ የሁሉ ተአምር በምድር ላይ ሲከናወን የፍርሃ ጩኸት ሸለቆ ሲሆን እያናወጠው አብረዋቸው ሲጫወቱ የነበሩት ህጻናት ባዩት ነገር ተደናግጠው በድንጋጤ እየተንሰቀሰቁ የትንፋሻቸው ድምፅ ከቃላቶቻቸው ጋር እየተደባለቁ በአንድ ድምፅ ሙሐመድን ገደሉት ገደሉት ሙሐመድን ገደሉት እያሉ እየጩህ ወደ እናታቸው ወደ ሀሊመቱ ሳዕድያ ቤት ይሮጡ ነበር። ያኔ ይህንን ልብ የሚሰብር ጩኸት የሰሙት ሀሊማና ባለቤቷ ዓለም በላያቸው ላይ የፈረሰ ያህል ተሰምቷቸው በድንጋጤና በጭንቀት ልባቸው እየመታ ልጃቸውን ፍለ አደጋ ወደ ስፍራው በፍጥነት ከነፉ። ነገር ግን በቦታው ሲደርሱ ያዩት ነገር ከጠበቁት ፈጽሞ የተለየ ነበር። አዎ ነብያችን በሕይወት ነበሩ። ከዚያም ሃሊማና ባለቤቷ እየተንቀጠቀጡ ወደ እሳቸው ቀርበው ሰውነቱን ሲዳብሱት ምንም አይነት የቁስል ምልክት፣ ምንም አይነት የህመም ስሜት አላገኙባቸውም ነበር። ነገር ግን ፊቱ ተቀይሮ በአይኖቹ ውስጥ የፍርሃት ሳይሆን ጥልቅና ለመረዳት የሚያስቸግር እርጋታ ሰፍኖ ነበር። ያኔ ሃሊማ እየተንቀጠቀጠች ደርሳ አቅፋቸው ናው ልጄን፣ ከቶስ ምን ሆንክብኝ ብላ ሰውነቱን ሁሉ ዳበሰችው። ነገር ግን አንድም የቁስል ምልክት፣ አንድም የስለት ጠባሳ አላገኘችም ነበር። ታዲያ ከዚህ ሁሉ በኋላ ይህ አስደናቂና በምድራዊ መክንያት ለመረዳት የሚያስቸግር የሆነው ክስተት ከተፈጸመ በኋላ በሰው ልጅ አእምሮ ውስጥ ለምን የሚል ጥያቄ መነሳቱ አይቀርም። ከቶስ ለምን አንድ ንጹሕ ህፃን እንዲህ አይነት ገጠመኝ ማስተናገድ አስፈለገው ከተባላችሁ መልሱ በክስተቱ አካላዊ ገጽታ ላይ ሳይሆን ከበስተጀርባው በተሸ ፈነው ጥልቅ መለኮታዊ ጥበብና ሚስጥር ውስጥ የሚገኝ ነው። በመጀመሪያ ደረጃ ይህ ክስተት ፍጹም የሆነ የንጽህናና የመለኮታዊ ጥበቃ ማህተም ነው። ለዚህም ጅብሪል አለይህ ሰላም ከልባቸው ውስጥ ያወጣው ጥቁር የረጋ ደም የሰይጣን ድርሻ እንደሆነ መናገሩ ትልቅ ምሳሌ ነው። ይህ ማለት እያንዳንዱ ሰው በተፈጥሮ ሊኖረው የሚችለውን የክፋት ዝንባሌ የጥርጣሬ ዘርና የሀጢያ ስር መሰረት ከአላህ በተላከው ነብይ ልብ ውስጥ ከመጀመሪያውኑ ተነቅሎ ተወግዷል ማለት ነው። እርሳቸው ያደጉት በጃሂልያ ወይም የመሃይምነት ዘመን የጣዖት አምልኮ በነገሰበትና የሞራል ዝቅጠት በተንሰራፋበት ማህበረሰብ ውስጥ ነበር። በዚያ የክህደት ጨለማ ውቅያኖስ ውስጥ እንደ ንጹህ እንቁ ሳይበረዙና ሳይበከሉ እንዲያድጉ አላሁ ተዓላ ልባቸውን በመለኮታዊ ጋሻ ከድሎታል። በሁለተኛ ደረጃ ይህ ክስተት ወደፊት ለሚጠብቃቸው ታላቅ ኃላፊነት የማዘጋጀት ሂደት ሲሆን፣ የነብይነት ኃላፊነት ከሰው ልጅ አቅም በላይ የሆነ ከባድና ታላቅ አደራ ነው። ታዲያ የመጨረሻውን መለኮታዊ መልእክ ወይም ወህይን መቀበል የቁርአንን ክብደት መሸከም፣ ከህዝባቸው የሚደርስባቸውን ፈተናና መከራ በጽናት መቋቋም የሰው ልጅ ልብ በቀላሉ ሊሸከመው የሚችለው ሸክም አይደለም። ልክ አንድ ገበሬ ምርጥ ዘርን ለመዝራት መጀመሪያ መሬቱን ከእሾህና ከአሜኬላ እንደሚያጸዳው ሁሉ አላሁ ተዓላ የውዱን ነብይ ልብም የመልእክቱ ዘር የሚዘራበት ንጹህ መሬት አድርጎ አዘጋጀው። ያኔ ልባቸውም በዘምዘም ውሃ ማጠቡ ለመለኮታዊ ራእይ መቀበያነት ፍጹም ንጹህና ዝግጁ እንዲሆን ሲሆን የሰይጣንን ድርሻ ማጽዳቱ ደግሞ የሚቀበሉትን መልእክት ያለምንም ጣልቃ ገብነትና ያለምንም ጥርጣሬ ቅንጣት በንጹህ መልክ እንዲሰርጽ ለማድረግ ነበር። ታዲያ ይህ አስደናቂና ለመረዳት የሚያስቸግር ተአምር ከተፈጸመ በኋላ የበኒ ስዕድ ሸለቆ ሰላም፣ በተለይ ለሀሊመቱ ስዕድ እያ እንደ ቀድሞ ሊሆን አልቻለም። ያ በቤቷ ውስጥ የበረከት ምንጭ የነበረው መምጣቱ የደረቀውን ጡቷን በወተት የሞላውና እና ለቤተሰቧ የድሎት ዘመንን የከፈተው ይህ ህፃን አሁን ደግሞ ለመረዳት የሚያስቸግር ታላቅ ምስጢር ሲሆን ባት ልቧ በፍቅርና በፍርሃት መካከል ተወጥሮ እንደ ልጇ ብትወዳቸውም ነገር ግን ያያቸውና የሰማቸው ነገር ከአቅሟ በላይ ከፍ አለ። ታዲያ ይህ ልጅ ተራ እንዳልሆነ በሰው ዓይን የማይታዩ ልዩ ኃይሎች የሚከቡት ልዩ ፍጥረት መሆኑን መረዳቷ ከፍቅር የመነጨ ታላቅ ስጋት በውስጧ ጭሮ፣ እንዲህ አይነትን ልዩ ልጅ ከክፉ ዓይንና ከሰዎች ተንኮል እንዴት ልጠብቀው እችላለሁ የሚል ጥያቄ ቀን ቀለሊት ያብሰለስላት ጀመር። ከዚያን ጊዜ ጀምሮ ኃላፊነቱም ከበዳት። ታዲያ የፍቅሯ መገለጫ እርሱን ጥበቅ እንደሆነ ስላመነች ከሁሉ የተሻለው ጥበቃ ደግሞ ወደ ቤተሰቦቹ ወደ አያቱ አብዱል ሙጠሊብ መመለስ እንደሆነ ወሰነች። ይህ ውሳኔ ልቧን በሐዘን ቢሰብረውም ለልጁ ደህንነት ስትል የወሰነችው የፍቅር ውሳኔ ስለነበር የበረከት ምንጭ የነበረውን ህፃን ይዛ ልቧ በሐዘን ተሞልቶ ወደ መካ ጉዞ ጀመረች። ያኔ መካ ስትደርስ በናፍቆት ይጠባበቅ የነበረው አያታቸው አብዱልሙጦሊብ የልጅ ልጁን ሲያይ በደስታ ፈነደቀ። ነገር ግን የሀሊማ ፊት ላይ የነበረው የሐዘን ጥላና ከተለመደው ጊዜ ቀድማ መመለሷ ግራ ጋብቶ ስለነበር ልጅን ምን አደረግሽው? ለምንስ ተመለሽ? እያለ ስጋት በተሞላበት ድምፅ ጠየቃት ማለት ሀሊማም የሆነውን ሁሉ ስለ ህፃናቱ ጩኸትና ስላየችው ተአምራዊ ክስተት ከፍርሃቷ ጋር አዋህዳ ነገረችው። ያኔ አብዱልሙጠሊብም ታሪኩን ሲሰማ የልጅ ልጁ ተራ ልጅ እንዳልሆነና ወደፊት ታላቅ ደረጃ እንደሚኖረው አስቀድሞ በልቡ ያውቅ ስለነበር በፍርሃት ከመዋጥ ይልቅ ልቡ በመረጋጋት ተሞልቶ የሀሊማን ስጋትም ተረድቶ ለዋለችለት ውለታና ላሳየችው ፍቅር ከልብ አመሰገናት። ታዲያ የመለያያው ሰዓት ሲደርስ ለሀሊማ እጅጉን ከባድ ነበር። ሀሊማ ለአመታት እንደ ልጇ ያሳደገችውን ቤቷን በበረከት የሞላውን ሕፃን ለመጨረሻ ጊዜ እያነባች አቅፋ ሳመችው። ሕፃኑን ሕፃኑን ለታላቁ አያቱ አስረክባ በሀዘን ተውጣ ወደ በኒ ሳዕድ ተመለሰች። በመጨረሻም ሁለተኛው ሸቀ ሶድር የተፈጸመው በሰው ልጅ ታሪክ ውስጥ ከተመዘገቡት ሁሉ እጅግ አስደናቂ የሆነውን ጉዞ አልእስራ ወሚዕራጅን ሊያደርጉ ሲሉ ነበር። እነሆ የኢስራእና የሚዕራጅ ጉዞ የምድራዊ ፊዚክስን ሕግጋት የሰበረ የቦታና ጊዜን ዳርቻ የተሻገረ የሰው ልጅ አእምሮ ሊገምተው የማይችለውን ተአምር ያካተተ ነበር። እስኪያስቡት በአንድ የተወሰነ ለሊት ከመካ ፍልስጤም፣ ብሎም ወደ ሰማያት ማለፍ፣ እያንዳንዱን የሰማይ እርከን ማቋረጥ፣ ከነቢያት ሁሉ ጋር ተሰልፎ መስገድ፣ የጀነትንና የጀሃነሚን ምስጢር መመልከት፣ ከሁሉም በላይ ደግሞ ከመጋረጃው በስተጀርባ የዓለማቱን ጌታ በቀጥታ ማናገር። እዚህ ግድም ነውን? መቼም እንደዚህ አይነቱን መለኮታዊ ገጠመኝ ለመቋቋም ተራ የሰው ልጅ ልብ አይችልምና ሁለተኛው የልብ መንጻት ልባቸውን በዚህ ለታላቅ ሰማያዊ ገጠመኝ የማጠንከርና የማዘጋጀት ሂደትና ሥልጠና ነበር። ታዲያ ልባቸው በኢማንና በሂክማ መሞላቱ ሊያዩት ያሰቡትን ተአምር ያለ ጥርጣሬ እንዲቀበሉና ያን ሁሉ አጃኢባት እንዲቋቋሙ የሚያስችል መንፈሳዊ ጋሻ ነበር።